ሞፈር በገጠር እርሻው ለባላገር ተትቶ ጊዜያት ነግዷል። ወሰን ተበጅቶለት የዕድሜ ክልል ተሰምሮለትም ዘመናትን ተሻግሯል። ግብርና በኢትዮጵያም የማዕድ መትረፍረፍ የጉርሻ መሙላት መነሹ የሆነው ግብርና ከተሜነትን ተጠይፎ ወጣትን ረስቶ መቆየቱም በዘርፉ ተፈላጊው ውጤት ሳይመጣ እንዲቆይ አንድ ማነቆ ሆኖ ቆይቷል። ገጠር ውስጥ ብቻ ያለው ወጣት ሳይሆን ከተማ ውስጥም ያለ ወጣት ስለ ምግብ ጉዳይ፣ ስለ ግብርናና ስለ ምግብ ጉዳይ ያገባዋል። መጀመሪያ ራሱን ከተማው ላይ ያለ ወጣት እኔ ጠረጴዛ ላይ የተቀመጠው ምግብ እንዴት ነው የመጣው፣ ከእርሻው ጀምሮ እስከ ጠረጴዛው እስከሚመጣ ድረስ እንዴት ነው ፕሮሰሱ የሚለውን ማወቅ መቻል አለበት። በኢትዮጵያ ውስጥ ያሉ የግብርና መልካም ጅማሮች ሊሰፉ የሚችሉት ከሶስት ከሶስት አቅጣጫ ነው። መጀመሪያው መንግስት በፖሊሲ ደረጃ ሰፖርት ማድረግ አለበት። ከዛ በመቀጠል ደግሞ ፋይናንስና ኢንፍራስትራክቸርን ከመንግስት በኩል መሟላት ያለባቸው ግዴታዎች ናቸው። ዛሬ በገጠር ተሽኮርምሞ ከተሜነትን ተነውሮ የቆየው ያ የክት ልጅ ግብርና ከከተሜው ማዕድ ተሻግሮ ከጓሮ ከአንጋፋው እጅ አልፎ ወጣቱ መዳፍ ገብቷል። ብዙ በተለይ ወጣቱ ወደ ግብርና ላይ መግባት ይፈልጋል። እየተረዳ ነው። አሁን ቴክኖሎጂ የሚባል ነገር አብሮት እንዳለ የተለያዩ ነገሮች ውስጡ አለው። ፕላስ ከክላይሜት ቼንጅ ጋር በጣም የተያያዘ ነገር ነው እና ክላይሜት ቼንጅ ስናወራ ሁሌ ፉድ ሴኩሪቲ አብሮት ይመጣል። ወይ ረሃብ ምን የሚሉ ነገሮች፣ ድራውት አብሮት ይመጣሉ ና ይሄንን በቻፕተሩ አንደኛ ወጣቱን ካፓሲቲ ቢውልድ ማድረግ ነው። ከገጠር ይልቅ ከተማ ውስጥ እና ከተማ ዙሪያ ብዙ ወጣቶች ብዙ ሴቶች የስራ እድል ፈጥሮላቸዋል። እንዲህ አይነት ኢኒሼቲቭዎች ሲመጡ ፋሚሊውን መደገፍ በሚያስችል መንገድ ነው ይቀረጸው። ወደ ገጠርም ስንሄድ ሰፊ መሬት ሊያስፈልግ ይችላል። በአነስተኛ መሬት ብዙ ነገር መስራት ይቻላል። የከተማ ግብርና ብዙዎቹን ተጠቃሚ እያደረገ ነው። ከሰባ እጅ በላይ የሚሆነው ወጣት ኃይል የግብርናው አንቀሳቃሽ ሞተር፣ የምርትና ምርታማነት መጨመር መነሾ ይሆን ዘንድ ዘርፉን በቴክኖሎጂ እየተገረመመም በፈጠራዎች የተቃኘ ማድረግ መዳረሻውን ቅርብ ያደርገዋል። አሁን ግብርናን ከወሰድን ማዳበሪያን ለማሰራጨት አሁን ማኗሌ ነው የምናሰራጨው፣ አይደለም። ዲጂታል ሶሉሽን ይዞ ከመጣ ይሄ ወጣት ግብርናው ላይ አንድ ነገር ኮንትሪቢዩት አደረገ ማለት ነው። ሁለተኛ ወደ ግብርና የገቡት ደግሞ ወጣቶች የዲጂታል ፕላትፎርሙን ሲጠቀሙ ኢንፎርምድ ዲሲሽን ወይም ደግሞ ስትወስኝ በእውቀት ላይ የተመሰረተ ውሳኔ እንዲወስኑ እድል ይፈጥርላቸዋል። የወጣቱና ግብርና ወዳጅነት በዚህ አላበቃም። በዘርፉ የተትረፈረፈ በረከትን የማይነጥፍ ጸጋን ያገኝ ዘንድም በዓለም መድረክ በመገኘት ከሌሎች ሀገራት የልምድ ልውውጥ ማግኘትን ባህል እያደረገው መጥቷል። እውቀቶችን የምንቀያየርበት ነው፣ ከአንድ ሀገር ወደ አንዱ ሀገር። አሁን እኛ እንደ ኢትዮጵያ ቻፕተር እዚህ አዲስ ግንኙነቶችን ፈጥረናል። ለምሳሌ ከዩኬ ጋር ከዩናይትድ ኪንግደም ጋር እንደገና፣ ከሳውት ሱዳን ጋር፣ ከኢንዲያ ጋር ቻይና ጋር ግንኙነቶች መፍጠር ችለናል። ከእነሱ ተምረን እኛ አገር ቤት እንመለስ፣ ከዛ ካሉት ጋር ከገበሬዎች ጋር ተገናኝተን ከወጣቶች ጋር ገበሬዎችን ብቻ ሳይሆኑ ገጠር ጋር ያሉትን ሳይሆን የከተማ ግብርና እራሱ የሚባለው ነገር እንዴት ማምጣት የምንችለው የሚለውን ነገር ከዚህ የምንወስድ ብዙ ትምህርቶች አሉ። ይሄ ቻፕተር መፈጠሩ ራሱ ከሙሉ የአለም ቻፕተር የወርልድ ፉድ ፎረም ኢትዮጵያ ብቻ ተመርጠን ነው፣ ሀይ ሌቭል በጣም ትላልቅ ሰዎች ጋር ራሱ ስቴጅ ላይ አግኝተን ያቀረብነው የነበረው እልፍ ክህሎቶች፣ አያሌ ልምዶች፣ በርካታ ትኩስ ጉልበቶች በአንድ በሚከትሙበት በጋራ በሚገናኙበት ዓለም አቀፍ መድረክ ኢትዮጵያውያን ወጣቶች መገኘት፣ ከዚያ ሲሻገርም ንቁ ተሳታፊ የመሆን ባህልን ማዳበር እንደሚገባም ይመከራል። ኢንተርናሽናል ኦርጋናይዜሽኖችና ሎካልም እዛ ያሉትን የኮላቦሬት እነሱ ጋር በማድረግ እንዴት ነው እነዚህ ወጣቶች ልክ እንደኛ እጅኑን አግኝተው ሮምም ሆነ አሜሪካም ሆነ የተለ ኮንፈረንስ ሲኖር እንደዚህ ትላልቅ ኮፕ ምናምን የምንላቸው ነገሮች ላይ እንዴት ነው የኢትዮጵያን ወጣቶች መድረኩን የምንሰጠው የሚለው ነው። በቃ እኛ ትልቁ ስራችን ያለውና ለአፍሪካ ብቻ የሚወጡ አፕሊኬሽኖች አሉ። አሁን በኮፕ 30 በብራዚሉ የተለያዩ አፕሊኬሽኖች አሉ። እነሱ ላይ አፕላይ እያርጉ ወይም እኔ ኢትዮጵያዊ ነኝ እንደዚህ ምናምን የምንለው ነገር እናቆምና እኔ ኢትዮጵያዊ ነኝ፣ አገኘዋለሁ፣ እሰራዋለሁ ብለን ፋርዘር መሄድ አለብንና ለሀገራችን ግዴታ ነው። በቃ እኛ ከሌለንላት ማንም የለም።